ጭራሽ፣ ስለአስደነገጥከኝ ልጋብዝህ። ጭራሽ ጋባዥ ምን ይለኝ አስበሃል ደግሞ የምር ይሁን እስኪ አንተ። ጭራሽ ቋጣሪ ነው። እባክሽ ጋብዘኝ። ምስቱ አራኔ እኔ የፈለገው ነገር ብዙአለ አባት ተቆርቋሪ አለ ነው ምለ፣ ሳምሪ ምርኮኛ ነው የሁሉ ጠበቃ የዳኒ ምርኮኛ በቀደመ ነው። እኔ ነገ የቀልገርሽ እውነቱን ስትቆረቆሪ ግን አንቺ ነሽ አንደኛ የምትመስይው እና ለዛ ነው ከዚህ ጋር ትዝቻለሽ። አሁን ምን እያልሽ ነበር? አዳኔ ከዚህ ጋር ትስታለች። ውዶች ድምፅ አይሰማም እንጂ እንዴት እንደተፈታፈትን እና ዳኒ ማለት ነው፣ ግን ድምፅ አይሰማም ያው ሪካርድ እያደረኩ ስለሆነ ስልኩ አንድ ስለሆነ ማለት ነው። ብቻ ፈታ ዘና ያልንበት አሪፍ ጊዜ ነበር ያሳለፍ ነው። ትናንትና ማለት ነው ቀን ላይ ላይቭ ገብቶ ዳኒ፣ በነገራችን ላይ እንደሌሎች ፌምሶች ምናምን አይደለም፣ በደንብ ያዳምጣል፣ ገዝት እያስገባ ሀሳብ ይቀበላል ምናምን። አሁን እዚህ ጋር ውረዱ አትውረዱ፣ በቃ ጭቅጭቅ ላይ ነበርን። ያው ሁሉ ጠበቃ ብሎ ስም አውጥቶልኛል ማለት ነው። ከዚህ በኋላ እናንተ የምትሉኝ የሁሉ ጠበቃ ነው። ሳምሪ ሳይሆን የሁሉ ጠበቃ። እና እንደዚህ እንደዚህ እንደዚህ እያለን በጣም ብዙ ቆይታዎች አደረግን። ካስተውሽኝ ነው መልከክ እየተፈታፈተን ነው እንደምታዩት። አይ ለእኔ አልመሰለኝም ነበረ ጠበቃነት

አረ ልጁን ይበቃኛል። በመቤት ያስባል ሹ አረ ይበቃኛል። ዳኔ ትለይብኛል፣ ትለይበታለች። በነገራችን ላይ ምን እንዳወራሁ ድጋሜ ብትጠይቁኝ እራሱ እንደማላቅ ነው የምነግራችሁ። ግን ደስ የሚል ነበረ። የኔ በቃ አሪፍ ሀሳብ ተቀባበልን። ይሄ አሹ አስደነገጠው ፕራንክ አድርጎት ምናምን ከዛ እያወራነው በመሀል ባዶ እንዳይሆንባችሁ ነው እያወራሁላችሁ። ያወራሁትን ነገር የተወሰነው ማለት ነው። እኔ ወደዛ እንግዲህ ኃላፊነት የለወጣ ሹ ተሸነፈ ወረደ። እኔ ቀረው፣ ማለት ነው ወረዱ። አንወርድም እቃ ከታችም ዘና አርግ ናቸው። አሪፍ ነበረ፣ ደስ የሚል ቆይታ፣ ፈታ ዘና ብለን የቆየንበት ቆይታ ነበር። እንደምታዩት እንግዲህ በስተመጨረሻ ሌ እንትኔን ነክቼ ሸርተት ብዬ ወረዱ። አማራጭ የለኝም እሱ ለመውጣት በቃ ልቡ ቁምጥ ብሏል ማለት ነው። ከዛ ደሞ ውረዷት፣ ውረዱ። እንዴት ነው ጉልበተኛ መሆናችሁ ነው ወይ? ማንንም አንሰማም ነው? ምን በልና ለምንንና እንወጣለን

ያስ በቃ ብቻ ሁላችሁም ወዳችኋለሁ። አብራችሁን ስለነበራችሁ ስቲል ነው ማለት ነው። እየሄዳችሁ ደግሞ ቪዲዮ ላይክ፣ ሼር እያረጋችሁ ፖስት እያረጋችሁ። ባይ እሺ፣ ባይ